ሰላም ሰላም፣ ውድ የደራሽ ለወገን የዩቲዩብ ቻናል ቤተሰቦች፣ ዛሬ ወደፊታችሁ የመጣሁት አንድ ደስ የሚል ምስራች ይዤ ነው። ባለፈው ስድስት ወር ህፃን ይዛ በጎዳና ያደረች እንዲሁ የለመነች የነበረች እናት ከጎዳና አንስተን በተከራይተን ሰጥተን ነበረን ያለ እንዲሁም ገንዘብ ስናገኝ ሰዎች ሲረዱ ስራ አስጀምራለሁ ብዬ ባለፈው አውርቼ ነበረ። በዛ ባወራቱ መሰረት ዛሬ ሄደን ያ እሱን ስራ እናስጀምራለን ብዬ ዛሬ የህርኩ ነው ያለሁት አንዳንድ በጎዳና ከጎዳና ከዚህ በፊት ያወጣ ነው ሰዎች ዛሬ ላይ ስራ ያስጀምረን እንዲሁም አንዳንድ አስበዛ የሚያስፈልግ ነገሮችን የገዛ ነው ያለ ነው ይሄ መልካም ስራ በና ጎን ሆናችሁ የሚሰሩ ደጋግ ሰዎች ከልብ እናመሰግናለን እንዲሁም ይሄን ቪዲዮ መርዳት ወደሚችሉ ሰዎች ሼር ዱት ያደረጋችሁ እንድታደርሱ ስል በፈጣሪ ስም በቲትና ይጠይቃችኋለሁ ይህን ቪዲዮ እስከ መጨረሻ ድረስ እዩ ዛሬ ስራ ለማስጀመር ይሄደን ያለ ነው ከልብ አመሰግናለሁ። ዛሬ እንደምታዩ እነዚህ ሰዎች ባለፈው ስድስት ወር ህፃን ይዛ መንገድ ላይ የነበረች አንስቼ ነበረ እና ቤትክረለ አንዳንድ ነገሮችን አድርገን እስከ ዛሬ ድረስ በእነሱ ጎን የረዳ ያገዝኩት። ዛሬ ላይ ደግሞ እሱን አንድ ስራ አስጀምረናል። ባለፈው ስራ አስጀምራለሁ ብዬ በአውራቱ መሰረት ልብስ፣ አንዳንድ ልብስ አዙሮ ሸጥ ከተማ ውስጥ እንዲሁም የተለያየ ቦታዎች ላይ ልብሶችን አዙሮ እንዲሸጥ ብዬ ዛሬ እሱን ስራ አስጀምረናል እና አንዳንድ ቀለቦችን የገዛን አሁን በነሱ ጎን ሆነን እየሰራ ነው ያለ ነው ነው እየሰራን ያለን ስራ በጣም መልካም ስራ እየሰራ ነው ያለ ነው። እሱ ዛሬ ስራ አስጀምረናል። ደስ ብለዋል። እንዴት ነው? እንዴት እየኖራችሁ ነው? እየሰራችሁ የተጠቀመን ብርም የተጠቀመን ገዛ ብዙዎቹ ይዘኛዋለንም ብዙዎቹ አሁን ጥሩ ነው ያሉት ያው ከብርድ ላይ ጎዳና ውስጥ ከመኖር በጣም ጥሩ ነው። ቴኖራቸው ያላችሁ እናንተ ጎን ሆነው ደግሞ እየረዱ ያሉ ያገዙ ያሉ አንዳንድ ሂቶች ናቸው። ዛሬ ይሄን አደራ ሊኮ ስራውን ያስቸግራች አንድ አሜሪካን ሀገርነት ነው አንድ ሴት ነች። ስሟ መጠቀስ ካልፈለገች ግን እንደዚህ ባለፈው ስራ አስጀምራለሁ ብዬ ማስታወቂያ ስለሰራሁት ዛሬ ላይ ለሱ ስራውን እንዲጀምር ይሄን ሀገር ልካ ስራውን ዛሬ አስጀመረች። አንድ ሴት ነች። አመርካ ነው ትኖሯ። ያውህን ትሰማለች። እሷን ባርካት፣ ይህን ሀገራ ለንተ ዛሬ ላከችን መርቃት፣ አሜን

ስለዚህ በጣም የመጣን እናያለን። አንዳንድ ሰዎች እንደዚህ ሲረዱ፣ አሁንም በእናንተ ጎን ሆነን እናግዛለን። ህፃኗ ትንሽ ሁን ገና ሰባት ወር ነው። ስድስት ወር ናልሽ። አሁን ትንሽ ከፍ ስትል እሷንም ስራ እናስጀምራለን። አንተ ሁን በዚህ በሰጠነው ስራ ተንቀሳቀስ፣ ለቀለብ የሚሆን ገንዘብ እንሰጣለን። ይሄን አሁን ዱቄት፣ ዘይት አንዳንድ ነገሮችን አሁን ገ ኢንቨስተር መጥተናል ለቤት ቀለብ የሚሆን ሌላ ተጨማሪ ደግሞ የተወሰነ ገንዘብ ሰተን በዛ አንዳንድ ነገሮችን እንድትጠቀሙ እናደርጋለን። ስራውን አንተ የወጣ ካሁን በኋላ ተንቀሳቀስ። የመጣ እንጠይቃለን። ይህን ቪዲዮ የሚታዩ ሰዎች እስከ መጨረሻው ድረስ እዩ። ሌላ አሁን ሲናሳ ያለን ከዚህ ቤት ወጥተን ወደ ሌላ ቤት ሄደን ሌላ ቤት ላይ እንደዚህ አይነት መጀመሪያ ከጎዳና ያወጣናቸው ሰዎች ስላሉ ወደዛ ቤት ሄደን ነው። ይህን ቪዲዮ እስከ መጨረሻ ድረስ እዩ፣ አታቋርጡ። ከልብ እናመሰግናለን። ይህን ቪዲዮ የሚታዩ የእናቱ ለታዋ፣ እንዴት ነሽ? ሰላም ነው? የበረታሽ ነው? ልጁስ? ኦኬ። ተኝተው ነው አዩ ታይ ዛሬ አንዳንድ ሰዎችን እንደዚህ ከዚህ በፊት የረዳን አለን ሰዎችን የዞረን ያየን ነበረን። ባለፈው ለተነው እዛ ከብሮስቶ ከነበርሽበት አንስተን አንዳንድ ቀለቦችን አንዳንድ ገንዘብ የሰጠን የረዳን ነበረን። ዛሬ ላይ ደግሞ አንዳንድ ነገሮችን ለማየት ብዬ ነው የመጣሁት። ቤት ኪራይ አንዳንድ ሰዎች ከዚህ በፊት ጎዳና ያነሳናቸው ሰዎችን የዞርኩ እየከፈልኩ ነው ያለሁት እና ዛሬን ደግሞ ወደ አንቺ ጋር መጥቻለሁ። እንዴት ነው አሁን እንዴት ነው ያለሹ? የበረታሽ ነው። ቤት ላይ ቀለባት በጣም ተቸግሮ ነው የሚኖረው እና ስራ ስፈልግ ደግሞ ምንም ስራ ስላልጀመርኩ ስራ በቃ እንሰራው ምንም ስላልተመቻቸልኝ እና ቁጭ ብዬ ሳየው ሕፃኑም በጣም እየታመመብኝ ነው። በዛ ላይ በምግብ ጉዳት ምናምን እና አንዳንድ ነገር ብትረዱ ብዬ እኔ በጣም እያሰብኩኝ ቤት ላይ ቁጭ ብዬ አባ እንግዲህ የስራ ጥለ እንትን ይቻላለት ነው አንዳንዴ ወደ ገበያ እየወጣው እየሸጥኝ ያሱ እንዲምቻኑ ምናም እያሱ እየበጡ እስካሁን ስራ ስራ ያስፈልጋል። እና አንዳንድ እንደዚህ ከጎዳና አውጥተን አንዳንድ ሰዎችን እያስቀመጠ ነው፣ ሰዎች አሉ። እነዚህን ሰዎችን ስራ የማስጀመር ስራ ዛሬ እንደዚህ የሰራው ነበረ። ያው አንቺም ደግሞ ባለፈው ስራ ለማስጀመርም ልጅሽ ትንሽ መጠንከር አለበት ብዬ ልጁም የዛን ህፃን ስለነበረ ትንሽ አሁን ሶስት ዓመት ነው ሁለት ዓመት ሁለት ዓመት፣ አሁን ትንሽ ልጁም ጠንክሯል። ትንሽ አሁን መስራት አንቺ የምትችይውን ስራ እና ደግሞ አንዳንድ በይና ጎን ሆኖ የሚረዱ ሰዎች ስላሉ እና እናግዝሻለን። ሌላው አሁን ስራ መስራት የምትፈልገው አንዳንድ ነገሮችን ስራ እናስጀምራለን፣ እናግዛለን። በክራይም ደግሞ ዛሬ ከፍለን ልሽ እንሄዳለን። ያው ከዚህ በፊት ውጭት በጎዳና እዚህ መንገድ ዳር ላይ ቁጭ ብላ ለልጁ ብላ የለመነች ነበረ። ከዛ እንደተነሳች ቪዲዮ ያሳያል። ስለዚህ ችኒት አሁንም ስራ ማስጀመር እስኪ ምንድን ነው እኔ መስራት ምናልባት አቅሜሽ በቻለው መስራት የምትፈልገው አሁን እኔ መስራት የምፈልገውም ቤት ላይ እንዳለ ባልትና ነገር አሁን ስሮ በርበሬ አስፈጭቼ እዚህ ደጃፍ ላይ ብፈት ድንስ ቢሸጥ እዚህ ላይ ይሸጣል መንገድ ዳር ነው ሽሮ በርበሬ ባልትና ነገሮች ተፈጭተው ተዘጋጅተው የሚሸጡ ነገሮች መስራት ይችላሉ ሰዎች አሁን አንዳንድ ሰዎች ይህን ቪዲዮ የሚያዩ ሰዎች በቻሉ ነገር እንዲረዱ ምናልባት እስከ ስንት ብር ይፈጃል እስኪ ምናልባት አሁን መስራት የምትፈልጊው ነገር ሰዎች ይህን ቪዲዮ የሚያዩ ደራሽ ለወገን የሚለው በዩቱብ ቻናላችን ላይ የለቀቀን ያለን ቪዲዮ የሚያዩ ሰዎች እንደዚህ እንዲአንቺ አይነት ያሉትን የረዱ ያሉ እነሱ ናቸው። የቪዲዮ እነሱ ጋር ስደርስ ይረዱሻሉ። ምናልባት ስንት ብር ያስፈልጋል? እዚህ ስራ ቢያንስ በቀላሉ እንኳ ትንሽ ብር ይባል ከሀያ ከሰላሳ በላይ ነው እንጂ በታች አይጨርስም። ዛሬ ኑሮ ውድነት በጣም ዝነዘረ ነው። ቀመሙ ራሱ ዛሬ ከመሙራቱ ብዙም ገሩ ከዚያም በላይ ነው እንጂ በታች የለም። እና ሰላሳ ሺ የራስሽን ስራ ለመስራት አይዞሽ፣ እና ደግሞ እናግዛለን። ይሄ ያልሽውን ስራ እናስጀምራለን። እና ከዚህ በፊት ያው ቪዲዮ ላይ አይታችኋል። አንድ ወንድማችን ሳውዝ አፍሪካ የሚኖር ከዚህ በፊት በትግራይ አስር ሺህ ሰጥቶ አምጥቼ የሰጠውት እዚህ ቪዲዮ ላይ ማስረጃ አለ። እንዲሁም ደግሞ ከዛ በፊት ጎዳና አንስተን አንዳንድ ቀለበ ገዝተን ገንዘብ ሰተን የሄድነው ይሄ እንደሚታዩ አለ። ዛሬ ላይ ደግሞ አሁን ህፃኑ እስከ ጠነከር ድረስ ብለን የዛን ሰዓት ቤት ውስጥ እዚ አስቀምጠን ነበረን። ህፃኑም ትንሽ አሁን ስለጠነከረ እዚህ ቤተ መንገድ ዳር ስለሆነ ሽሮ በርበረ ቢሆን ያስፈጨው እዚጋ መድቤ ብሸጥ ልጄን አሳድጋለሁ ብላ ዛሬ ላይ አሁንም ወደ እናንተ ፊት እርዳታ ለመጠየቅ ቀርባለች። እችኔት መርዳት ማገዝ የሚትፈልጉ ሰዎች በዚህ ከስር በምናስቀምጥበት ስል ቁጥር የደወላቸው አሁንም እንዲጠይቁ ስል በፈጣሪ ስም በቲትና ይጠይቃቸዋለሁ። ለቤት ኪራይል ትንሽ ብር ይዤ ነው ክስ ውስጥ የመጣሁት። አንዳንድ ሰዎችን ረዳው ድንገት ነው ዛሬ የመጣሁት። መጥቼ ይሄ ያልሽውን ስራውን እናስጀምራለን። በዚህ ቤት ክረውን ክፈይ መተን እናያለን።